በለው በለው፣ የውላችሁ ፋሚሊ፣ ድሮም የፈራሁት እኔ ይህንን ነበር። ድሮም ፈርቼ ነበር፣ ሴቶቹ ከተገናኙ እንደሚጋደሉ እኔ እርግጠኛ ነበር። ሩታዬ ግን ምን ነው ምን ነው? እውነት ትግስትሽኮ በቃ ወደልኩት። የትላንትና የማታው ጥፊ ማለት ነው ለአብርሃም ሳይሆን ለነፂ ነበር የሚገባት የእውነት ምን ነበር የማታ ወደ ዛሬ ብታዞሪ ሁለት የማታው ጥፊ ወደ ለነፂ ብታቀምሽልኝ በእናትሽ። ወይኔ ወይኔ የውላችሁ ልመርቃችሁ የእውነት ያው ከመሳደብ መመረቅ ይሻላል ብዬ ነው። ሴቶች ከእንደዚህ አይነት ውርደት ይጠብቃችሁ። እንደዚህ አይነት ነገር አይግጠማችሁ። እንደዚህ እንድታረጉ ከሚገፋፋችሁ ነገር ፈጣሪ ይጠብቃችሁ። የምር የምሬን ነው። ምን ማለት እንዳለብኝ አላቅም። የዛሬው ቪዲዮ ይዤላቸው የመጣሁት ነፂና ሩታ ተገናኝተው ባወሩበት ቪዲዮ አንዳንድ ሀሳብ ለመስጠት ወደ እናንተ መጥቻ ያለው ቪዲዮውን እያየን የራሳችን የግላችንን ሀሳብ እንሰጥበታለን። እሺ ነፂና ሩታ ተገናኝተዋል። ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽ ስለሆነ ነው የመጣሁት፣ ላስቆመሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም ማለት የማንንም ህይወት አልበጠበጥኩ ማለት ምን ማለት ነው? ከዚህ በላይ ምን ትበጠብጫለሽ? አረ ሩታ እየንገሪልኝ በእናትሽ እንደ ባልና ሚስት እስከ ማጣላት ድረስ ሚስት ለባል እስከምትመታው ድረስ፣ ክፉ ደግ እስኪያወሩ ድረስ፣ ከቤት እስክትወጣ ድረስ አርገሽ እንዴት ነው? አላጣለሁም ልት የምትችው እንዴ? አረ የማይባል ነገራት። ወይ በላሽ ነጽ፣ የፈሪ አረ ፈሪ ተይ፣ ወይኔ። እሱን አምነሽ መቀበል ካልቻልሽ መብቶሽ፣ ከዚህ በላይ ምን ትበጠብጭ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦልሬዲ ደርሰሻል። ዱባይ፣ እውነት ነው ብዙ ሰው የአብሪሽ እና የነጽ ትዳር ውሸት ነው አብርሃም ለነፂ ለሩታ ከፍሏት ነው እያሰራት ያለው ተብሎ ተወርቷል። ብዙ ነው ብዙ ተወርቷል። ይሄ የሆነው ደግሞ በነፂ ምክንያት ነው አይደል? ነፂ ባወራች ወሬ አብርሃም ለሩታ ከፍሏት ነው የሚሰራው ብላ ባወራቹ ወሬ ነው አይደል? ይሄ ሁሉ እየተፈጠረ ያለው ስለዚህ ተብሏል። ከፍሏት ነው የሚሰራው ተብሏል። አይደለም ዱባይ፣ ለምን ማርስ ላይ አንጋባ? ማንቺን ይመለከትሽ? እሺ ዋሻው አውቆ የተኛን ሰው ቢቀሰቅሱ አይሰማም አይደል የሚባለው ወረዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረግሽው ላስጠነቅቅሽ ነው የመጣሁት። ከዚህ በኋላ ይሄ ሁሉ እየተነገረሽ ይሄ ሁሉ ነገር እያየሽ ነፂ ሩታ የአብርሃም ሚስት አይደለችም በማለትሽ ራሱ ሁሉ ነገርሽ የተደፈነ ነው። ጭንቅላትሽ አይምሮሽ ሁሉ ነገር የተደፈነ ነው። ህይወቴ ውስጥ በስህተት እንዳትገቢ ነኝ አንቺ ኮሽ በስህተት እንዳትገቢ ማለት እውነት ነው። ከዚህ በኋላ በሩታ ህይወት ውስጥ መግባት የለብሽም፣ ግን አንቺነሽ በህይወቴ የገባሽ መልሳ ኮ አንቺነሽ በህይወቴ የገባሽ እያለቻት እኮ ነው። ነጺ፣ አረ ነጺ፣ በእናተ ሽፈሪ። ታይ ታይ፣ እንዲህ ምን ምን ማለት ነው? ቆይ ምን እየሆንሽ ነው ያለሽው? ሩታ ከመጀመሮ ነው። አንቺ የአብርሃም የመጀመሪያ ፍቅረኛ ስለነበርሽ ነው። በቃ ወረዴ፣ የመጀመሪያው ነገር እኮ አልቋል፣ አብቅቶለታል። አሁን አብርሃም እና ሩታ ተጋብተው እየኖራሉ ሰዎች ናቸው። ስለዚህ ማነው አሁን አብርሃም ህይወት ላይ ወይም ሩታ ህይወት ላይ የመጣው? ነጺ ወደ ሩታ ህይወት መጣች እንጂ ሩታ ወደ ነዚህ ህይወት አልሄደችም። ምክንያቱም አሁን ላይ አብርሃም እና ሩታ ተጋብተው እየኖር ያሉ ሰዎች ናቸው። ድሮ ያረጀ ፎቶ ፕራይቬሲ ለመጠበቅ በጭራሽ አይደለም። እኔ ምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም። ስላንቺ ማይመለከት ስላንቺ ማይመለከት ማነው የውሸት ሊላት የሚችለው? ሁሉም ነገር እኮ ሁሉም ሰው የሚያውቀው ነገር እኮ ነው። አብርሃምና እና ሩታ መጋባታቸው፣ ባለትዳር መሆናቸው፣ የአብርሃምና እና የሩታ ፍቅር እውነት እንደሆነ ሁሉም የሚያውቅ እኮ ነው። ማነው አሁን አንቺ ስለመጣሽ የሩታና የአብርሃም ፍቅር፣ የሩታና የአብርሃም መጋባት ውሸት ነው ልል የሚችለው? ማንም እንኳ አይልም። ምክንያቱም ሁሉም ሰው እውነት ስለሆነ የአብርሃምና ሩታ መጋባት እውነት ስለሆነ ስለምናውቀው ማንም የሚል ሰው የለም። እኔ የምኖረው ለራሴ እንጂ ለሰው አይደለም። ሰው የፈለገውን ማውራት ይችላል። አይ ዶንት ኬር ስለማንም እውነት ነው። ማንም ስለ ሰው ቢያወራ የሩታን ህይወት ሊኖርላት አይችልም። ማንም ስለ ሩታ ቢያወራ ሩታን ቢጠላት ምን ቢላት ማንም ኑሯን ሊኖርላት አይችልም። እነዚህም ደግሞ ይህንን ማወቅ አለብሽ በቃ ስለአንቺም አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ፣ ገባሽ? ከዛሬ በኋላ ግን ህይወቴን ልጅ ብለሽ እንድገቢ አልፈልግም። አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው። ምን ማናገር፣ ድንጋይ ላይ ውሃ ማፍሰስ ነው። የምር የሚገርም ነው። በቃ እንደ ሰው እንደዚህ እየተነገረው በዚህ ልክ እየተነገረው በብዙ መንገድ በሩታን በኩል እንደዚህ በትንንሽ ዩቱበሮችን በኩል እየተነገረው ሰውን ሊሰማ ካልቻለ ድንጋይ ላይ ውሃ እንደ ማፍሰስ ነው። በቃ ይህ ምንም እንትን ማለት አያስፈልግም እኮ ድንጋይ ላይ ውሃ ማፍሰስ ነው። ከዛ የተሻለ ነገር የለም እንዴ። አረተ ነጽታ ያገናዝቢ እንጂ ምን ሆነች ነው? ተያያዙ ፋሚሊ፣ ተያያዙ የእውነት ተያያዙ እረ፣ ሩታዬ በእናትሽ አቅምሽልኝ አንዴ አንዴ አቅምሽልኝ ምን እየሆንሽ ነው ያለሽው? አሁንም ሩጣን እየተቆጣት ነው ማለት ነው፣ አብርሃም እንዴ፣ አብርሃም ራሱ ወዴት እየሄደ ነው? አሁንም እኮ ምን እየሆንሽ ነው ብሎ ሩታን እየተቆጣት ነው ያለው። እረ አብርሃም ተው ተው፣ አብርሃም እኔ የእውነት በዚህን ሳምንት አብርሃም ላይ እያየሁበት ያለው ፍጹም የማላውቀው ሰው ነው እየሆነብኝ ያለው። ከዚህ በፊት ብዙ የእሱን ቪዲዮ ያለው ብዙ በሱ ቪዲዮ ሰርቻለሁ፣ ግን በዚህን ሳምንት በጣም ተቀይሮብኛል። እኔ የእውነት በጣም እንድጠላው እራሱ ሁላ እያደረገኝ ነው ያለው አብርሃም ማለት ነው። አሁንም ምን እየሆንሽ ነው ብሎ ሩታን እየገፈተራት ምናምን ተረጋጋሁን በኋላ ብታገኛት ከአንተ ሰላም ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የኔ የአቢ ቲዩ ፋሚሊ እንዲሁም የአብርሽና የሩታ ፋሚሊ የሆናችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም እንደተለመደው በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እንግዲህ ቪዲዮውን መግቢያ ላይ እንዳያችሁት ሩታና ነጽ ተገናኝተው ነገሩን በሰላማዊ መንገድ ይፈቱታል ብለን ስናስብ ስንጠብቅ አብርሃም ነገር ሁሉም ነገር ያስተካክለዋል ብለ ስንጠብቅ የባሰ ነገሩን ተባብሶ ነው እያየን ያለ ነው። በጣም ተባብሶ ማለት ነው ውዶቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በዛሬ ቪዲዮ የራሳችን የግላችን ሀሳብ ያሰጥ እንሰጥበታለን ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሮ እንዲሁም ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉን። የእውነት በነአብርሽ በነዙር በነአብርሽ እና ሩታ ብዙ የምናወራቸው ነገሮች ስራሉ ሁልጊዜ የምለቀው ቪዲዮ እንዲደርሳቸው ደግሞ የደውል ምልክቷን ተጫኑ። የእውነት ሌላው ደግሞ አብርሽ እና ሩታ አንድ ላይ እንዲሆኑ ነጽ ከህይወታቸው ትውጣላቸው የምትሉ ይህን ቪዲዮ የእውነት በደንብ ላይክ አድርጉልኝ። በደንብ ማለት ከሌላው ጊዜ በተለየ ላይክ እፈልጋለሁ። የምሬን ነው ፋሚሊ ምን ማለት እንዳለብኝ አላቅም። በዛሬው ቪዲዮ ማለት ነው ልመርቃችሁ፣ የእውነት ልመርቃችሁ ሴቶች ማለት ነው። ከእንደዚህ አይነት ነገር ይጠብቃችሁ። ከእንደዚህ አይነት ከእንደዚህ አይነት ውርደት ይጠብቃችሁ። በእንደዚህ አይነት ቦታ ከመገኘት በእንደዚህ አይነት ቦታ ከመገኘት ፈጣሪ ይጠብቃችሁ። ከመመረቅ ውጪ ምን እላለሁ? ከመሳደብ ያው መመረቅ ይሻላል ብዬ ነው። ወይ ወይ ወይ እንዴት አኮራሽኝ! በእናትሽ ግን የማታው ጥፊ ለአብርሃም ሳይሆን ለሩታ ለነፂ ነበር የሚገባት። የእውነት ምን አለ ሩታ፣ ወደ ዛሬ አዙረሽው የማታን ሁለት ጥፊ ወለ ነፂ ቢደግሚልኝ በእናትሽ እንዴ ቆይ፣ ነፂ ምን እየሆነች ነው? ሰው በዚህ ልክ እየተነገረው ከ ከአብርሃም ዙሪያ ባሉ ሰዎች ሌላ ሩታ እራሷ ፊት ለፊት ሆና እንደዚህ እየነገረቻት ምንድነው እንደዚህ እንትን የሚያደርጋት? ምን እየሆነች ነው ያለችው የእውነት ፋሚሊ ምን ማለት እንዳለብኝ ብዙ ነገር ነግራት ነበር። ሩም ውስጥ ገብተናል እንዲህ ስንሳሳ ሩታ፣ የምር የእውነት ትዳርሽን ለመጠበቅ ቃልሽን ከአብርሃም ጋር ያለሽን ግንኙነት ላለማቋረጥ ለመጠበቅ እያደረግሽ ያለሽው ርቀት በጣም የተመችቶኛል። ያው ማድረግ ያለብሽን ነው ያደረግሽው። ብዙ ነገር ነግራሻለች፣ ነፂ ማለት ነው እስከ ስንሳሳማ ይተሻል ሩም ሲይዘን ይተሻል ብላ እየነገረችሽ ነበር ግን አንቺ ይሄ ሁሉ ነገር ቆይ፣ እንደዚህ አይምሮች ድፍን የሆነው እንዴት ነው ሊሆን የቻለው? ሰው በዚህ ልክ እየተነገረው እንዴት ነው እንዴ? ፋሚሊ ምን የእውነት ምን ማለት እንዳለብኝ አላቅም። ብቻ ሩታዬ አይዞሽ ነገሮች ሁሉ በጊዜው ይስተካከላሉ። ትንሽ ቀን ነው የቀረሽ ንገደበደ በዚህ ቀን ይስተካከላሉ የሚባል ነገር ባይሆንም አብረሽ እና አንቺ አንድ ላይ የምትሆኑበት ቀን ቅርብ ነው የእውነት አራቀም እና ነገሮችን በተረጋጋ መንፈስ ለመረጋጋት ሞክሪ። አብርሃምም ደግሞ የእውነት ለሩታ አስብላት፣ ለልጅ አስብ። ለሩታ ባታስብ ነፂን ከህይወት ማስወጣት አለብህ። ምንም ልታስብላት ትችላለ፣ ግን ከሩታ አይበልጥብህም። በቃ የድሮ ፍቅረኛ ነበረች አይደል? አሁን እንደዚህ የድሮ እንደዚህ ነበርኩ አሁን እንደዚህ ለምን ተውከኝ ብትልህ አሁን ላይ ነጽህ ህይወትን እየበጠበጠች ነው እንጂ ያለች አንተን ህይወት እያስተካከለች አይደለም፣ ያለች ውዶች፣ ምን ማለት እንዳለብኝ አላውቅም። በሌላ ቪዲዮ እንገናኛለን ማለት ነው። ብዙ አላውራባችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛለኝ። ወዳችኋለሁ ይህንን ቪዲዮ ከወዳችሁት ላይ ማድረጋችሁን እንዳትረሱ እንዲሁም ኮሜንት ስር እየገባችሁ አብሪሽና አሩታ አብሪሽና አሩታ ብላችሁ ትጽፉ ልኛላችሁ ማለት ነው በሌላ ቪዲዮ እንገናኛለን ሁላችሁም በያላችሁበት ሰላማችሁ ብዛልኝ ወዳችኋለሁ